አሰላሙ አለይኩም ወረህመቱላሂ ወበረካቱ ድሜ የተከበራችሁ የፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ከእናንተ ጋርስ እንዴት ናችሁ ወይ? እንዴ ምን ዋላችሁ? እንዴ ምን አደራችሁ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ፋፊ ዩቲዩብን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ ማለት ነው። አይከፈልበትም ውድ ቤቶቼ ሰብስክራይብ ላይ ከእያደረጋችሁ አበረታቱኝ። በቅርቡ ኢትዮጵያ ያልገባ ስለሆነ ቢያንስ እንኳን ትንሽ በቀይዴ ግል ማለት ነው። እንዴ አፈቀርን አላፈቀርንም፣ እኔ አልወድሽም፣ እኔ ወድሃለሁ፣ አንተ እንደዚህ፣ እኔ እንደዚህ እየተባባሉ እየመጡ እንኳን ራሱ ከኢትዮጵያ ማለት ነው እኛ የመዳብ ቅመሞች ነን እያየን የምናሳድጋቸው ማለት ነው። ግን ለምንድን ነው እስበራሳችን በማንደማመረው እስከ ራሳችን የማንተያየው እስከ ራሳችን እንዲ የማንተዳደገው ማለት ነው። ለምሳሌ አንዳችን አንዳችን የማንገዳደፈው ለምንድን ነው? እኛ የመደም ከመጭ እኮ ራሳችን በራሳችን ማደግ እንችል ነበር። ግን በቃ አለ አይደለም፣ ሌሎችን ነው ለማሳደግ የተፈጠር ነው መሰለኝ። እኛ ለራሳችን አንሆንም መሰለኝ ማለት ነው። እና ለክት ነው በቃ እኛን እንትን ማትሉን እንደ የግዴታ ቆይ እኔ አፈቀርኩ አፈቀርኩ እኔ ወድቻለሁ፣ ምን እንደዚህኛለሁ እያልኩኝ እየተለጣጠፉ መምጣት አለብኝ። ተው ግን ተው ተው፣ ሰብስክራይብ አድርጉ ማለት ነው። በነገራችን ላይ ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። የመጣሁበት ቪዲዮ ደግሞ የነተው ፊቅ ቪዲዮ አይታችሁት ከሆነ በነተው ፊቅ ቪዲዮ። በነገራችን ላይ እንደዚህ ያኔ እከታተላችኋለሁ በፊት ግን ያኔ ትኩረት አልሰጣችሁ ነበር ማለት ነውና፣ በፊት የምታስታውሱ ከሆነ ማሪና አፈቅርሃለሁ እወድሃለሁ፣ ባንተ ፍቅር ልሞት ነው፣ መድኃኒት ልጠጣ ነው መድሪያ እሺ እያለች ስትል ነበረ። መሞት ካለብሽ ሙች፣ አልፈልግሽም እኔ አላፈቅርሽም እያለ ሲላት ነበር እሱ ማለት ነው። አሁን ደግሞ በተቃራኒው ለአንቺ ያለ ስሜት ለአንቺ መድር እያለ መጥቷል ማለት ነው። ታገር ጥላኝ ልትወጣ ነው ማሪና ተጣኝ ልትወጣ ነው። ባትወጣ ደስ ይለኛል፣ ተጎኔ ባትርቅ ደስ ይለኛል፣ አጠገቤ ብኮን ደስ ይለኛል እያለ ነው ማለት ነው። ምናልባት አብራው እየኖረች አፈቅሃለሁ ስትለው ምንም አልተሰማውም ነበር መሰለኝ። በቃ አገር ልለቅ ነው ስትለው ደግሞ ለአንቺ አዲስ ስሜት ተቀይሯል እያለ ነው ማለት ነው። እና እንደዛ እያሉ ሲመጡ ነው። እናንተ የምትወዱስ ያው ታውቋቸዋላችሁ ተውፊቅን እና ማሪናን፣ ማቅ የለም ማለት ነው። እንደዛ እያሉ እየሰሩ ነው አሁን ደግሞ ማለት ነው። እና ማሪና እውነት ውጭ ሀገር፣ ትታው ልትሄድ ልትሄድ ነው ወይስ እነሱ በቃ ያኔ ርዕሳቸው ሆኖ ነው የመጡበት? ሶፊ እንደዚህ ሆነ፣ የሶፊ ጥላው ሄዲስ ተውፊቅ አበዴ እንደዛ ሆነ እንደዚህ ሆነ ነበር ሲሉ የነበረው በነገራችን ላይ ያው በከታተላቸው፣ ያን ያክል ትኩረት አልሰጣቸውም። አብረው የሚቀመጡ ልጆች ወይ የተውፊቅ እኮ አበዴ ወይ እንደዚህ ሆነ ሲሉ እናንተ የቱ በር እኮ ካላስ ትክክለኛ አይደለም የሚሰራው እናንተ መሆናቸው ነው ምናምን እያልኩ እናገራቸው ነበረ ማለት ነው እና ዛሬ ደግሞ ሳዳምጣቸው የነሱ የተውፊቅነትን እያዳመኩ እየሳኩ ነበር ማለት ነው። እና እሱ ደግሞ ዛሬ በተራው አሁን እንግዲህ ጥለሽ ከወጣሽ አልችልም እድሬ እስተ ጎን ያትራቂብኝ ወጥተሽ አንቺ ያሰብሽበት ቦታ ብደሽ ደስ ይለኛል። ደስታሽ ደስታዬ ነው፣ ግን አንቺ እንድትርቂኝ ያልፈልግም፣ እያለ እያለቃቀሰ መጥተዋል ማለት ነው። ምን ትላላችሁ እንዴ? የሚወዳት ከሆነ ለእሷ ጥሩ ስሜት ካለው እወድሃለሁ ወይም ልሞት ነው ልፈነዳ ነው ስትለው ለምን አልተቀበላትም? ይህ ጥያቄ ይህኑ ማለት ነው። ወንዶች እንወዳችኋለን ሲሏቸው ሴቶች አንፈልግም ይላሉ። ሴቶች ደግሞ

ለእሷ ያለኝ ስሜት ድብልቅልቅ ያለ ነው። ለአውቀው አልችልም። እሷ ደግሞ ምንድን ነው በቃ በግልጽ ንገረኝ እያለችው ነው ማለት ነው። ገልጦ መናገር አልቻልም ማለት ነው። እሱ ደግሞ አጅብ እና እላችኋለሁ ወንዶች ዬ ያው እስኪ የመቁንጠላ ሁለት ብር ነ ጫበት ተሳክቶላት እስከ ዛሬ ድረስ እሷ ያኔ ልወደድሽን እያለ ሲላት የነበረው ተወዳለ ስትለው እሷ ልወደድሽን ሲላት የነበረው የሆነ አይነት ነገር ውስጥ ደግሞ ዝም ብሎ ነበር። እየቀለዱ ነበረ ተውፊቅና ማሪና በነገራችን ላይ፣ ምን ምናምን ይመስሏችኋል? ለእናንተ ማለት ነው፣ ምን ምናምን ይመስሏችኋል? ትክክለኛ ጓደኛ ማግኘት ይመስሏችኋል? ወይስ ፍቅረኛ ማግኘት ይመስሏችኋል? ምን ይመስሏችኋል? እንግዲህ እሷ ልጁን የተውፊቅ ነው ያለችው ሰው በመጀመሪያ ባላዴ ብላ ነበር የወጣችው ግን ባሌ የተባለ ወንዱ ባሌ የተባለ ሰውዬ ቪዲዮ ላይም ሆነ ማንኛውም ቦታ ላይ ላየ ነው አብሯት የነበረው ተውፊቅ ነው ማለት ነው። እና ማሪና ወደ ውጭ ወጣ ነው ስትለው የተረተበተው ተውፊቅ የምር ፍቃኝ ነው ወይም ደግሞ የልዩና ሁና ነው ወይስ ከጊዜ በኋላ የመጣ ስሜት ነው ይሄ ነገር? ምን ትላላችሁ? የእናንተ አስተያየት ወይ ግን እስከዛሬ ድረስ ቀልድ እየቀለዱ ነው ቢራማ እየሰሩ ነው ምናምን ነገር ነበር የምለው፣ ማለት ነው። አሁን ላይ ግን እንዴ ሁለቱ ተውፊቅና ግሬት ከሊጅን ነው ጀምሮ ምራስ ላጥ ያለች አቸውን አብረው ሰሩ ስለነበረ ሁለቱ ነው ተውፊቅ ነው እንደዚህ፣ እና ምን ቢይስ ተንጠባጣጥ ብቻ ነው ያደረሰኝ፣ ማለት እናንተስ ምን ይመስላችኋል? ማለት ነው ያ እናንተ በደንብ በእርግጠኛ ነኝ ከእኔ በበለጠ ትከታተላቸዋላችሁ። ያለውን ነገር እንትን ትላላችሁ ብዬ አስባለሁ። እኔ እንኳን ያው ብዙም ትኩረት ሰጥቼ ያልከታተላቸውም ነበር ያው እንዳጋጣሚ ያለ አይቻቸው ነው ዛሬ ማለት ነው። እና እንደዛ ነው እላችኋለሁኝ። እስቲ የእንግዲህ ማሪና ወደ ውጭ ትወጣለች ወይስ ተውፊቅ እወድሻለሁኝ ለአንቺ አለ የስሜት ተቀይሯ ሲላት የምር በፊት አፈቅርሀለሁ ያለችው እውነቷን ከሆነ የሱ ስሜት ተቀየረላት እና ትኩረቱ ወደ እሷ ከሆነ ውጭ መውጣቱን ትተውዋለች ወይስ ጥለው ትወጣለች የሚለውን የምናይ ይሆናል ማለት ነው። ወደፊት በጋራ ያው መቼም ዞሮ ዞሮ ሚዲያ ላይ ያለ ሰው ሚዲያ ላይ የወጣ ሰው በቃ ያለውን በቃ እንትኑን ሁላ ያወጣል ማለት ነው። ሲጋቡ ተጋባን፣ ሲጣሉ ተጣላን፣ ሲወልዱ ወለድን፣ ሲ በቃ ይሁን ነገር ቢከሰት ራሱ ያው ካሜራ ደቅ ነው ነው ደቅ ነው ነው የታወቀ ነው ማለት ነው። ምክንያቱም ስራቸውም ነው ገቢያቸውም ነው። ይሄ ማሩፍ ነው የማይቀር ነው ማለት ነው። የሚለውን በጋራ እናያለን። የምር እሱም የሚወዳት ሁኖ እንደዚህ ሲነግራት እሷ በፊት እወድሃለሁ ብላ መድኃኒት እስከ መጠጣት ሙሽ ተሽፋታኛች ምናምን ሲባል ስለነበረ የምትወደው ከሆነ እሷ ትቀራለች፣ አትቀርም፣ ያስቀራታል፣ አያስቀራትም። እንግዲህ በአከጅቢ ተጎኔ ባትርቂብኝ እያላት ስለሆነ ያስቀራታል፣ አያስቀራትም የሚለውን በጋራ የምናየው ይሆናል። እና ይህንን ምስል ማስል ዛሬ ርዕሴ እኔ ስለገረበኝ ነው ማለሰው። ምክንያቱም እወድሃለሁ ስትለዋል አልወድሽም አትከተኝ ራቂ ስራ ስለነበረ ዛሬ ደግሞ በተገላጌጦች እሱ ድልቅቀለ ስሜት እየተሰማኝ ነው ውጭ ወጣለሁ ብለሽ ባታወሪ ባትወጪ ባትርቂኝ እያለ እያላዘነ መጥቷል ማለት ነው። አይገርምም። እንደው እነዚህ የኢትዮጵያ ዩቱበሮች መቼም ማለት ነው የተለያየ ርዕስ እነሱ ርዕስ አያጡም። እነሱ የሚሰሩት ነገር አያጡም። መሻላ ተባርክላ ላይ ይሆን? እነሱ የተለያየ ርዕስ ይዘው ይመጣሉ። እኛ እንደ ጅል ፈዘን እናያቸዋለን ማለት ነው። የመዳም ቅመሞች እስበሳችን ላይ ከንደራረግ እስበሳችን አንተያይም እንጂ እነሱን ለማሳደግ እነሱን ለመመልከት አለን ማለት ነው። ያው ስንፈልግ ብዙ ነገር እናደርጋለን። ከዛም ስማችን ተመዳም ቅመም ወደ መዳም በጎች ይቀየራል። በእነሱ የተነሳ ማለት ነው፣ በኢትዮጵያ ዩቱበሮች የተነሳ ማለት ነው። አስበራሳችን አንረዳዳማ እና ለማንኛውም ውድ ቤተሰቦቼ በቃ እነሱ እነሱን ብቻ ሳይሆን እኛንም አሳድጉን፣ እኛንም አሳድጉን ማለት ነው። በቃ እኛም እንደግ ምን ችግር አለው ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ። ፏ ፈታ እያለን እንመጣላችኋለን ከኢትዮጵያ ማለት ነው። ኢንሻላህ በቅርብ ቀን ኢትዮጵያ ተሳክቶልኝ እገባለሁ ብዬ አስባለሁ። ብዙ ጊዜ ደክም ያለው ኢትዮጵያ ለመግባት አልሳካልኝ ብሎ ነው። አላ ስብን ታላ ደግሞ በአሁኑ እንዳሳካልኝ ዱአ አድርጎልኝ ማለት ነው ሁላችሁም። ምክንያቱም ለኢትዮጵያ ለመሄድ ታቀድኩ ቢያንስ ስምንት ወር ሆኖኛል ማለት ነው። ዲስምባሲ አውጥቼ ልጄ ዲስምባሲ አልቆብኝ ምናምን ይቃማ ያልተበለቀ ሆኖ ነው። ብዙ ጊዜ ሹሜሽ ተመላልሸት አሁን ቀደም ቢዶ ሰርቻለሁ። ያው ቢዶን ያላያችሁ ሰዎች ማለት ነው ሹሜሽ ህጄ የስልኬን እስከ መሰረቅ ደረጃ ደርሼ ማለት ነው። ስልኬን እስከ መሰረቅ እስከ መሰረቅ ደረጃ በቃላ አይደለ? እሺ። ማለት ስትመላለስ ባስ ላይ ስልኬን ሰርቀው ይሁላ ይቃላይም አስፈለቅ አስፈልጋለሁ። ያው ግን መሳፈሩ አልተሳካልኝም ነበር ማለት ነው። ኢንሻአላሁ ተዓላ በአሁኑ ይሳካልኛል። ይሄ ሙሉ ለሙሉ በአላህ ተስፋ አለኝ ማለት ነው። እናንተም በዱዓ አትርሽኝ፣ ዱዓ አድርጉልኝ።